ዛሬ ደግሞ ምን ቪዲዮ ሰራች? እዛ ሊቢያ ላሉት ሰዎች የኢትዮጵያ መንግስት ፕሌን ላኩላቸው እና ወደ ሀገራቸው ይመለሱ። በዚህ ሰዓት ወደ ሀገራቸው ይመለሱ ቢባል ማንም ያስመልሳቸው? ማንም ሰው እኮ ያስመልሳቸው። የኢትዮጵያ መንግስት እኮ በዚህ ሰዓት አገሪቷ አለ እያወጣው ህግ ምንድን ነው? ማናችሁም ለሊቢያ ላሉ ሰዎች አንድ ብር እንዳትሰበስቡ እያውላሉ የኢትዮጵያ መንግስት። ማናችሁም ለሊቢያ ሰዎች ግን ያን ያንን ሪስክ ወስደን ነው እኛም አሁን እዚህ አሜሪካ ያለን ሰዎች፣ ወይ እንግሊዝ ምናምን ያሉ ሰዎች ይህንን ነገር ሲሰበስቡ ያን ያንን ሪስክ ወስዶ ነው። በቃ ሀገር ከገባው ገባው በቃ ካስገቡኝ አስገቡኝ ብሎ ነው የሚሰበስበው። ያንን ስንሰበስብ ማለት ነው። እና ሁላችንም እዚህ አንድ ላይ ግን ተነስተን እንትን ብንል ማንም ሰው ያደርጋል። ሁላችንም መነሳት ላይ ሁሌ ላይ ፕሮግራሙ አሁን በዚህ ሰዓት እንደዚህ እንደዚህ ምናምን ምናምን ስብሰባ ማለት ትተን ያለውን ሰው ሊቢያ ላይ ሁላችንም ጋር መጥቶ ሰው ይጠይቀናል። ያለውን ሰው እንዳለ አስቆጠረን ይዘን ሁላችንም ቀን በቀን ላይፍ ስንገባ የራሳችን ቢዝነስ ይቀበል እዚህ ጋር እናት እየሞተች ነው ያለችው ናም ለልጆቹ ልጆቹ እኮ ምንም ችግር የለውም፣ ግን እናቶችን ስታወሪያቸው ስትሰሚያቸው፣ ጠቁራ ከስታ አንገቷን በቃ ልክ ታናሿን ታናሽ ከኔ ታናሽ የሆነ ልጅ ብር ይዞ ካየችው አንገቷን ደፍታ ነው የምትለም ነው። እና ያንን ያንን እንዳታረግ ለእናት ስንል ሁላችንም ላይፍ በገባን ቁጥር ይህንን ነገር ሁሌ እንትን ብንል እስከሚወጡ ድረስ ይህንን ነገር እንትን ብንል አሪፍ ነው ለኛም። ከዛ በኋላ ያለውን ነገር በሊቢያ ገባለው እንትን ምላለው ሚል ልጅ ምናምን ካለ ሰው አለ ሚል ካለ ከአሁን በኋላ አያገባንም ሁላችን። እና ያለው ሰው ምናም እንደዚህ አሁን ተከታይ ያለው ሰው ፎሎ ያለው ሰው ምናምን ሁሉንም ነገር እንትኑን ምናም ምናምን ትተን ብንነጋገር ሁላችንም አሪፍ ነገር ነው። እናንተ አሁን ያመጣችሁት ነገር አሪፍ ነው። እኔ አሁን ደስ ብሎኝ ነው ቅድም መሲንም በጣም መሲ ሁሌ ትመጣለች ምናምን ር በበር ግላ ቁጥር ምናምን ቤታም ትመጣለች ዜዶ መታለች ምናምን። ግን አሁን አንዳንድ ሰዎች እንደት ስንደውል ምናምን ታዋቂ ታዋቂ ሰዎች በቃ ማታ ደውሉኝ ስገቡ ምናምን ይሉና ልክ ማታ ላይ ስንገባ ስንደውላቸው ስልካቸውን አያነሱም ምናምን ላይ ቁጭ ይላሉ። እና ያንን ያንን ነገር ሁላችንም ተነጋግረን ብናደርግ የኢትዮጵያ ሕዝብ መቼም ላይ አያሳፈረንም። ለመቅዶኒያ እንኳን እንደዚህ ዝም ብለን ተነስተን ይሰብሰብ ተብሏል ያ ሁሉ ብር የተሰበሰበው ሁሉም የኢትዮጵያ ህዝብን ላይክ ሁላችንም በአንድ ሆነን ከተነሳ ሁሉም ሰው እምቢ የሚልበት ምክንያት የለውም እና ሁላችንም ብንነሳ ይህንን ነገር ብናደርገው ላይክ አሁን እንዳላችሁ ታሪፍ ነው። ሁሉም ሰው መውጣት አለበት። ከዛ እስር ቤት ያሉትን እራሱ ፌስ ታይም ደላሎን ደውሎ ሲያወራኝ በቃ ብታያቸው ከስተው ምናምን መነሳት ያቃታቸዋል። እዛው ጋር ሽንታቸውን የሚሸሙ አንድ ዳቦ ነው በቀን የሚሰጣቸው። አንድ ዳቦ በቀን ማለት እንጂ ትንሿ ዳቦ። በቀን ውስጥ ይሰጣቸዋል። ውሃ የሚመጣላቸው በሳምንት አንዴ ነው። በሳምንት አንዴ በአንድ አይላንድ ሲሰጣቸው ውሃ የዚህ አይላንድ እየቆጠቡ ነው ሳምንት ሙሉበት። እና ሁሉም ካስተዋል ምናምን አሁን ላይ እናንተ እንዳላችሁ ሁሉም ቲክቶከር፣ ሁሉም እንደዚህ ፎሎዋለኝ የሚል ሁሉም ሰው የሚያየው ሰው በሙሉ እንትን ይበላቸው ለልጆቹ ሲል ሳይው ለእናት ለእናት ብለው እናት በዚህ ሰዓት በጣም እንትን ብላ ነው ያለችው መስ የኛ እናት ጥሩ ሁኔታ ላይ ምናምን ብትሆንም ነገር ከነጎዳ ጎረቤት ጋር ስንሄድ አኩርፋ አዝና ልናይ እንችላለን። ነገ ይጸጽተናል፣ ለኛ ለራሳችን እዚህ ጭጋኛ እንደዚህ ቁጭ ብለን እየተዝናና ምናም ሌላ ነገር ስናወራ ምናም ልታይን ትችላለች። ነገ ከነጎዳ ይጸጽተናል። እና በጣም ከባድ ሁኔታ ላይ ነው ያሉት። በክሊት ለምን በራንቺ አለሁ እና እዚህ ጋ የለም እንትኑን አጥፍተዋል። መሲ ታውራ። ኦኬ፣ ቆይ ዳኒዬ አንዴ ና እና ቆይ እሷ መለስ። እሺ፣ ካገኘህ ካገኘህ ካላገኘህ እንትን ትበለኝ ዳኒዬ። ይኸውልህ እኛ አሁን ምን መሰለህ፣ የእኔ ሀሳብ አንድ ላይ ሁሉንም ለምሳሌ የጨርቆስ፣ የፒያሳ፣ የካሳንቺስ፣ የስድስት ኪሎ አሉ አይደል የአዲስ አበባ ልጆች። እዛ ውስጥም ያሉ ሁሉም አንድ ላይ አሁን ለአንተ ጋር ሰባ ምናምን ሰዋለሁ። አየህ ቁጥሩን ታውቀዋለህ። የጎደለባቸው አሁን ለምሳሌ አምስት መቶ ሺህ ብር ይዞ ሁለት መቶ ብር የጎደለበትን ሁለት መቶ ሺህ ብር ይዞ አምስት መቶ ሺህ ብር የጎደለበትን አንተ ለይጠ ታውቀዋለህ። የሌላውም ያውቀዋል። እነዚያን እንትን እንበልና አንድ ላይ እናድርጋቸውና በዚህ አስራ ምናምን ቀን ውስጥ እኮ ተጽዕኖ ከተፈጠረ ሶሻል ሚዲያ ላይ የማይደረግ ነገር የለም። ነው ገባ። ሁሉም አንድ ቀናነት ብቻ ካለ ሁሉም ቪዲዮ ከሰራ ድምፅ ከተሆነ ሁሉም እኛ ቪዲዮ እንሰራለን። ገባ። ከዛ ሁሉም ሳሪን ቪዲዮ ትሰራለች። ቤታ ምንም ሁሉም ሰው ቲክታክ ላይ አንደኛ የመለሱ ከተባለ እንደው ፈንድቶ የሞቷተን እንጂ ወደ ኢትዮጵያ ይመለሱ። የሚመለሱ እኮ የተረጋጋ ሀገር ሲኖር፣ ሊቢያ ጦርነት ላይ ያለችን ነው። ወደዚህ ከተመለሱ መሞት ነው፣ ወደዛም ከሄዱም ሁለት ሞት እኮ ነው ያለው፣ ከፊትም ከኋላም ሞት ነው ያለው። ልጆቹ ጋር ወደ ውሃው ሲሄዱ ሞት ነው መሻገር ያላቸው ወደዚህም እሳት ነው። ስለዚህ ሁላችንም ቪዲዮ ሰርተን አቅም ያላቸው ሰዎች እጃቸውን እንዲያስገቡ ማድረግ። ምሳሌ እኮ እንደዛ ስታደርጊ አሁን የጨርቆሶቹ ላይክ የሚያውቁ መሰለኝ ይ የእኛ እኔም ጋር አሁን ያሉትን አውቃቸዋለሁ እንዳለ ሌላም ሰዎች አሁን እንደዚህ እንትን ማለት አለብሽ ነው። ሌላ ሌላ ሰዎች አሁን ለብቻው ሲንግል ሆኖ ይመጣ አለ ሲንግል ሆኖ መጥቷ አንቺን የሚለምንሻለን እኔ አሁን የሰባ ስምንት ሰው ሰብስቤ እንደዚህ ብቻቸው ነው ለመት ኦኬሽ በቃ ተጠባባቂነት ይህኑ ምላና ተጠባባቂ አድርጌ አስቀምጣቸዋለሁ ያልኳቸዋለሁ። ግን አሁን ላይ እንደዚህ ማሳብ ከመጣ አሪፍ ነው። አሁን በእኛ ስር ለሰባ ስምንቱ ሶስት ተወካይ አድርጌ የተከፈተ ባንክ አለ። በጨርቆስም ስም ሶስት ተወካይ አራት ተወካይ አድርጌ የተከፈተ ባንክ አለ። አሁን ግን ላይ የሁሉ የሚሰብሰብ የምትይው ከሆነ አሪፍ ነው። የሁሉንም ሰው አንድ ባንክ አሁን ላይ እናንተ የምትተማመኑበት ሰው ይኖራል ይህንን ነገር አያደርግም ብላችሁ አንድ ባንክ ይከ የምጋራው፣ ምናልባት እሱ አቡን እንትን ሊላት ይችላል እንጂ እኔ እንደ እንደ አቢባ ሀሳብ ነው የምጋራው፣ ምክንያቱም እኛ ልናደር፣ ካለበለዚያ ግን ማንን አውጥተን ማንን ነው የምንተው? ጋይስ ለምንድን ነው ላይ ከአንድ ነገር ምርፍ ነገር የአቡን ሀሳብ ስትይ አሁን አቡ ወዴት ኢትዮጵያ ኢትዮጵያ፣ ማን ነው ማን ነው? ቆይ ከሊቢያ ላይ ፕሌን ልኮ እነዚህ ልጆች ማነው ተማምኖ ሊቢያ ላይ ፕሌን የሚልቀው? እሺ፣ ቆይ ጥያቄ ልጠይቅ። ተፅዕኖ ምን ፈጥረው በምን ሁኔታ ነው እሱ? ታዲያኛ እዚህ ጋር ቪዲዮ ትሰራላችሁ፣ ሁላችሁም ፎሎ አላችሁ በሚል ምን ዓይነት ልጆችን እንርዳ በሚል እኮ እንርዳ። ውታዩ ሰርታለች፣ ዮኒ ማኛ ሰርቷል። አርቲስቶች ራሱ እየሰሩ ነው አሁን አርቲስቶቹ ትክክል ነው ሀቢባ ም እኮ ከዚህ የተናነሰ ነገር አይደለም ማለት ሀቢባ ያለችው ልንገርሽ እኔ ቀጥታ ነው የምነግርሽ ሀቢባ ያለችው ሊቢያ ላይ ላሉ ወጣቶች የኢትዮጵያ መንግስት ፕሌን ላኩላቸውና ወደ ሀገራቸው መልሷቸው ነው ይሄ እኮ ኖርማል ነው ታዲያ ከመንግስት ማን አለ እኔ ደግሞ ልንገርሽ የኢትዮጵያ መንግስት እሺ ታዲያ ፕሌን ካላከህ እኛ የምናደርገው ነገር ምንድን ነው ብለህ ስትል፣ ድምፅ ነው አልክ። ድምፅ የምንሆነው ለማን ነው? ድምፅ የምንሆነው ህዝቡ፣ እዚህ ችግር ያለው ህዝብ እንዲነሳ። ይሄ ቲክቶከሩ ብቻ ቲክቶከሩ ብቻ አይደለም፣ በጣም ብዙ ሰዎች ሳሪ፣ ዳኒ ማለት አይደለም። የኢትዮጵያ መንግስት ልንገርሽ አንድ ይሄን ነገር ክሊር እንድናረገው በአሁን ሰዓት ሊቢያ አይደለም ሳውዲ ያሉትን ያወጣቸው አውሮፕላን የሚገባበትን ሊቢያ ላይ እሳት ነው እየዘነበ ያለው። ማንም ሰው ኢቨን ደላሎቹ ሊቢያ ለቀው ወጥተዋል። ገንዘብ ያላቸው ደላሎች ታቂያለች። በዚህን ሰዓት ሳሪ ማንም መግባት አይችልም። የትኛውን ፕሌን ልኮ ነው የሚያስወጣው? እዚህ ያለ ነው ባስወጣት። እሺ ጥያቄ ልጠይቅ። አሁን ወንድሜ፣ አሁን እኛ አንተ በምትለው ሁኔታ በጣም ብዙ ልጆች ናቸው። እስከ ስንት ናቸው ያሉት? እኔ ጋ ሰባ ስምንት አሉ። የአንተ ብቻ ነው ግን፣ አጠቃላይ ስንት ሊሆኑ ይችላሉ? እሱ ነዳይክ እንዲህ በግምት በጣም ብዙ ናቸው። እስር ቤትም ያሉ በጣም ብዙ አሉ። የእስር ቤቱ ስለዚህ ላስወጣው እንዳልከው፣ አንድ አካውንት ተከፍቶ አንድ ቤት ይታገዝ፣ አንድ ቤት ይረዳ ቢባል ማን ነው የሚረዳው? ማንን ነው ለምሳሌ፣ ማን ነው? እኔ አሁን የራሴ ልጅ ይረዳ፣ ይረዳስ? የራሴ ልጆች ይመጣል። የራሱ ማለት አልገባኝ ሲሉት ያንተም አይደለም፣ ሰባ ስምንት ልጆች ያዝኳቸውን ፈልጉና ሌላም ሰው ይዛችሁ ነው እላቸዋለሁ። ከጎናቸው ያለው ከቤት መውጣት ስለማይችሉ ማለት ነው። በዚህ ሰዓት ከቤት መውጣት ስለማይችሉ ከቤት ውጡና ፈልጓቸው ሌሎቹ አላቸው። ሌላዎቹም እንደዚህ የሚያዩ አሉ። ዚች ተባሰብላቸው። በምንድን ነው የሚወጡት? ከቤት አይወጡ ከቤት ከሆኑ አይወጡም። ደላሎቹ ናቸው መጥተው ምግብም የሚያቀብሏቸው። ብር የተቀበሏቸው ፖሊሶች ናቸው። አልገባኝም መሲ መስ እሱ ያስረዳኝ። አሁን ለምሳሌ እሱ ሰባስምንት ልጆች አንተ ይዛሃል፣ ሰባስምንት ልጆችን ልጆቹን እንዴ መረጥካቸው? እንዴ አወቅካቸው? አንድ ልጅ መጣ እርዳኛ፣ አብነት እንደዚህ እንደዚህ አንተ ጋር ሰው ይመጣል፣ ቤታዩን ታውቃታለህ ምናምን አለኝ። እሺ፣ ኦኬ፣ እሺ ልርዳህ አልኩት። ግን ምረዳህ እንደዚህ እንደዚህ የተደረገ ነው በአሁኑ ሰዓት እንደዚህ እንደዚህ የተደረገ ስለሆነ አንተ ቤት ውስጥ ያሉት ሰዎች ስንት ናቸው አሉ ፖሊሶች ሲመጡ ነው ይከፍሉሻል። በቃ አንቺ የት ኑሩ የት ኑሩ። ልክ ሁለት ልጆችን ሆን የዛሬ ሳምንት ነው ምናምን ስማቸውን መዝግቤ ሳልጨርስ አንደኛውን እግሩን በሽጉጥ መቱት። አንደኛውን ደግሞ የት እንደገባ ይታወቅ ወይ ጣጣጣም። ከባድ እና ላይክ በጣም ከባድ ስለሆነ አሁን እንደዚህ ያገኘሁትን ሰው የምሰበስብላቸው